ወይ ጉድ ወይ ጉድ ወይ ጉድ፣ ሂሪሚላዬ በቃ እና አብርሽን አንጨርጭርሻቸው አይደል? ተሳክቶልሻል። አብርሽን ጓደኞቻቸውን አንጨርጭራ አንጨርጭራ በቃ እነ ፈረንጁን ኧረ ምን ልበላችሁ እንደው አንጨርጭራ አንጨርጭራ ተወቻቸው ማለት ነው። ጨርቃቸው ልታስገድዳቸው ነበረ። ሻንጣዋን ጠቅልላ ማጓን ጠቅልል አድርጋ፣ ሀሳቧን ጠቅልል አድርጋ አብርሽዬን እወዳለው አፈቅራለሁ ብላ ገባች። ሩታ ምን ሊበቃች ነው? አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውዴት ተከበራችሁ የሀያት ቤተሰቦች እንዴት እንዴት ናችሁ? ደህና ናችሁ? እኔ ጋ ሁሉም ሰላም ነው። ሰላማችሁ ብዙት ይበለልኝ። እንዴት አድርጎ ይዟችኋል እላችኋለሁ። ለሆኑሮ እንዴት ነው? ሁሉም ሰላም ሰላማችሁ ይብዛልኝ። እንግዲህ ዛሬ ዛሬ መጥተናል ማለት ነው የአብርሺ በሂሪሚላ ጉዳይ እንግዲህ ዛሬ ደግሞ ብለናል ማለት ነው። ሄርሜላ በቃ አልተቻለችም። አብሮሽን አሸ አሽወይ ነገር እያስባለችው ነው ማለት ነው። የምን መጫወት ነው? እሷ ደግሞ በተሮ አሽወይ እያስባለች እያስባለችላችሁ ነው ላችኋለሁ። እና እናንተስ እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ ወይ? ሁላችሁ ምዛራማችሁ ዝት ይበሉላለኝ። ልክ ናችሁ ወይ? ሁሉም ሰላም ነው ወይ? ሰላማችሁ ዝዝዝዝት ይበላልኝ። እና እንዴት ናችሁ? ሀማን ናችሁ ወይ? ዴክዬ ናችሁ ይላለሁ። እንግዲህ ዛሬ ሄርሜላን ጉር ሰራችሁ፣ አብርሽን ማለት ነው። በቃ የኔ ወድ የኔ ፍቅር እያለች ጠቅልል አድርጋ ወደ ቤቷ ትሄድና አብርሽን ያው አንጀራጨረጨር አንጨርጨር አንጨርጨር አትዋቾ ማለት ነው ወይ ጉድ፣ ወይ ፍንክች አለሱም። ለምን እና ቀጥታ ሂዴ እዚህ እንትና አትበለኝ፣ አረብሽኝ አለችው። አረብሽኝ ለምን እንዲመጣሽ ለምን እንዲመጣሽ ግን እኮ አብሮች፣ ታዲያ እኮ ደስ እያለ ነው አይደለ? ለምን ለምን መጣሽ ለምን መጣሽ እያልካት ማለት ነው አይደለ? እርግጠኛ ነው ነኝ። ስለዚህ አንተ አሁን ያን ነገር ያራከው ያኔ ደስ እያለኝ ማለት ነው። አዎ ነገር ግን ጓደኞቹ እንዲህ ለምንድ ነው ሻንጣ መልሺ፣ ሻንጣ መልሺ፣ ሻንጣ መልሺ። ሻንጣ ቢመለስ ባይመለስ አብርሺ ግን ያው በጣም በጣም ነው እንትን ያለው ማለት ነው ተንጨረጨረው። እንዲህ ምን ነው እች ልጅ በጣም አፍቅራታል መሰለኝ ሀከተዋ ነው። እና ገራሚ ነገር ነው ግን አንጨርጭረ አንጨርጭረ አንጨርጭረ ተውካት አይደለም የቀርገናታል ማለት ነው። ማንጨርጨር አሪፍ ወይ ተባት ማለት ነው። አንጨርጨራ ተማ። እና አብርሺ ለምን ይዘኝ ያለ አንጨርጨራ ነገር አልገባኝም ማለት ነው። አንጨረጨርክ ከበቃ በቃ፣ ያኔ አንዳይ ተው እንጂ አብርሽዬ፣ ተው ተው ተው። እቺ ልጅ እቺ ልጅማ በፍቅር ጥላሃለኝ። ምንም ጥርጥር የሌለው ነገር አይደለም። ሀቅ መነጋገር ጥሩ ነው ብዬ ነው። ስለዚህ ያው አንጨረጨረችህ፣ ሻንጣው መልሾ ምንድን ብዬው፣ ለምን ለምን አስፈለገ ያለባችሁ ለምን ይህ ነገር ለምን ተፈልጎ ማለት ነው? እሱ አስዛ ማረጓ ጎበዝ ናት። እውነቴን ነው፣ ጎበዝ ጠንካራ መሆኗን አሁን ያየሁት ማለት ነው። ጎበዝ ናት፣ ግን ያው ተሳቅቶላታል። እኛም እናመሰግናታለን አንተን ስላንጨረጨረችልን ማለት ነው፣ አንተን ስላንጨረጨረችልን አንተ ምን አስፈራ? እኔ የምለው ማለት ነው፣ አይ እንደገና ሁለተኛ ወዴ ፍቅር ገባለው ብለ ነው። እንዲያ አንዱ ቢሄድ እኮ አንዱ ይመጣል የሚባለው ወዶ አይደለም። ስለዚህ እኔ ሮጣ ሮጣ እያልክ ነው አሁንማ። አይ ግን የርሜላን እኮ እንደምታፈቅራት ይታወቅባል። ግልጽ ነው። በጣም በጣም እንደምትወዳትና እንደምታፈቅራት ግልጽና ግልጽ ነው። የእሷ ግን ያው ተንኮል ተንኮል እያላት ነው። አራዳ ናት እሷ። ዝም ብላ አገባም ምንነትህን፣ ማንነትህን እንትን እያለች ይፈትሻ ነው በቃ። ይሄ ልጅ ያስጠጋል ወይትስ አያስጠጋም፣ ሌላ ሴት ቢያገኝ ብላ ያው እንትን እያለችብህ ነው ማለት ነው። አንተ ግን ይህን ነገር መደረግ ያለበት ደግሞ እንዲመሰለህ በደንብ ያዛት ሮታማ ማ ትታደች አይደለ እንዴት አደሌ ለምን ትጠብቃለህ ከዚህ በላይ ሮታ እኮ ትታደልኝ ስለዚህ ሮታ ታይደ ደግሞ አንተ የምጠብቀው ማንን ነው ሄርሜላን አተጎና ያለችው እናቲ ሄርሜልዬ የኔ ቆንጆ የኔ ምናምን እንዲህ እናንተ ጋብዙኝ አላችሁ እኮ መጋበዝ ፈልጋለሁ ወዲያ ወዲያ አትቀልሉብኝ። እና እኔ ግብዣ ነው ምፈልገው ስትላችሁ፣ እናንተ ግን ለምን ምን ነው ያስፈራችሁ? ነገር በጣም ፈራችሁ እኮ። ለምን እንዲዋላግም እንቀጠቀጣችሁ? በቃ እንዲ ምን እንዲ ነብር ሆነችባችሁ? እንደ እውነት እንዲ ነብር ፈራችኋል። እኔ ገርሞኝ ነው እና ሂሪሚላ እኮ ደጋ ርገሌ ማለት ነው የማወራው፣ ቆንጆ ነው ገባችሁ? ደጋ ረገች ነው የምላችሁ። ለምን ለምን ይቅርባት ነው የምለው። ምን ብሎ ይቅርባት እሷ? እናንተ ለምን ይቀርባታል? ደጋ ረገቻችሁ ነው የምለው። ያስገባችሁ ለምን ለምን ወዲያ ወዲህ ለምን ምን እንደምስ ያለ ነገር ይዘው አይደለም እኔ እናንተ ማረግ ያለባችሁ ቀጥታ ሩታን ለማስታረቀው ከሆነ ሩታ ጋር አስታርቋቸው እንጂ ዝም ብላችሁ እናንተ እንደፈለጋችሁ አያድርጋችሁ ነው ነው። ገባችዋ። ሮቴ ነው ቆንጆ። ሮቲ ሮቲ እኮ ማለት ነው፣ ፎፎ ያለች ነው፣ ዘና ያለች ነውና ዴቅ አድርጋለኝ እና እኛ እና ሩታ ሩታ ሩታዬ ነው እንግዲህ ትንሽ መጥፎ ነገርም ለሳራም ነው እንግዲህ ቤተሰብ ጋር ሄዳለኝ ቤተሰብ ጋር በፍቅር በጊዜዋን እያሳለፈች ነው በደስታ ማለት ነውና፣ ወልዳ የምትስሙ ያርጋችሁ እያልን ማለት ነው። እርግጠኛ ነ እናንተ እኮ ያው ድራማ ነው ድራማችሁ መቼም አያልቅም፣ እንጂ እኔ ተጣልታችሁ እንኳን አልተጣላችሁም እኮ መቼም። ይሄ ድራማው ነገር ሀዲያችሁበት ነው ምላችሁ በቃ። እንዴ እንዴ እውነት ሀዲያችሁበት፣ የምን ወዲያ ወዲህ፣ እንደው ሀዲያችሁበት አልኳችሁ። በቃ የመዲም ቅመም እንደሆነች እኮ በቃ ጭንቀት አምናት እንዲህ ነው ምናምን ስትሏት በዋዋሀት ገምድ ያለኝ ሰርታችኋል ማለት ነው። ስራውን እውነት በጣም ነው የሰራችሁት። ምንም ጥርጥር የሌለውን ነገር ማለት ነው። ሰዎችም በደምብ አድርጋችሁ ሰርታችኋል። እንግዲህ ገና ትንሽ ነጋግዴያችኋል ማለት ነው። በመዲም ቅመም መዲም ቅመም እኮ የዋህ ናት ግን ማለት ነው። ጥያቄ ሂሪሚላ ለምን ፈራችኋት? አሁን ጓደኞቹ የዚህን ያለ ያስፈራችሁ ነገር ምንድን ነው ማለት ነው፣ ሊገባይ ስላልቻለ ግን ፍራቻ አረግ እንደዚህ ነው እንዴ? አንቀጥቅጣችሁ ሰው እንዴ ውጭልን፣ ይሄ ሻንጣ ይዘሽ ይሽ ውጭ አርጊ፣ ምን አርጊ። ለምንድን ነው ሻንጣ ይዘሽ መጣሽው? ታየው ሻንጣ ይዘ ተመጣና ጉዲያቱስ ምንድን ነው? ሻንጣ ይዘ ከተመጣ እቤት እየመጣ ከሆነ ጥቅሙ ምንድን ነው? እኔ ክት ላይ ግራ ገብቶኛል። እንዴ ሻንጣውን እዚሽ እዚ አትቀመጭም እንጂ መቀም እኛ ገር እኮ መሆን ትችያለሽ። እኛ ገር እኮ ተደበረሽ መተሽ መጫዋት ትችያለሽ ብሎ ከተባላ የሻንጣው ነገር ለምን ከበዴ ጥያቄ ነው። ስትገባችሁ ለምን እኔ ብዙ ጥያቄ ጥያቄ ስለሆነ ጥያቄ ይመለስልኝ ነው የምለው። እና ጥያቄ በስነ ስርዓት እንዲመለስልኝ እፈልጋለሁ። በቃ እና ለምን ነው እናንተ ጓደኞቿ ቤት ሻንጣ ይዘሽ አልገቢም፣ ነገር ግን ተፈለግሽና እንትንካልሽ እኛ ጋር ተጫዋቺ። እኛ ቤት እየመጣሽ የፈለግሽን ነገር መምጣት ትችላለች። ታሪ ሻንጣውና እሱ ልዩነቱ ምንድን ነው? እሱ ያስረዱኝ። ግን ይቅርታ ቀሰለኝ፣ እየጮኸ ነው እስኪ አስረዲ በቃ እውነት የለም። ይህ ነገር ለምን ገባችሁ ጥያቄ ሆኖብኝ ነው ማለት ነው። እና ጥያቄ በስነ ስርዓቱ መናገር አለባችሁ። እኔ እንደዚህ ያደረጋችሁ ነገር ምን እንደሆነ

ለምን ይዚህን ያህል የከበደ ነገር እና ያንጨረጨረህ ነገር ምንድ ነው? እኛ ጥያቄያችን የዚህን የሀሩ እንትናን ሄርሜላን እንደምታፈቅራት በጣም እንደምትወዳት ግልጽና ግልጽ ነው፣ ገባ። ምንም ጥርጥር የለለው ማለት ነው። ግልጽና ግልጽ ስለሆነ ስለዚህ ያው እንግዲህ ሩታም ይሄዳለይ ያባችሁ ስለዚህ መሆኑን ከባድ ነው እላችኋለሁ። ለምን እንደዚህ እንዳስፈለገ አላቅም። ገባችሁ አይደለ? እና ላይክ እያደረጋችሁ? ሼር እያረጋችሁ እኔን አበረታቱኝ። እኔንም ሲያፈምሱኝ እናንተ እኮ በቃ እኔን እኔ እኮ በቃ እኔ ምንም አልመሳችሁም። እኔ እኮ ህታችሁ ነበር እኮ እኔን እኮ ብታፈምሱኝም ጠቅማችኋል እንጂ አልጎዳችሁም። ግን እናንተ ምንም ምንም ምንም ሊሽ ሊሽ አበናት እነራይ ግና ሼር እያረጋችሁ አበረታቱኝ እላችኋለሁ። የሰምጣችኋለ የሰምጣችኋል ብዬ አስባለሁ። ስለዚህ እንደዚያ ከሆነ ላይክ እና ሸር እያደረጋችሁ እኔንም ማበረታቱ ወዳችኋ ለሁ ማለቴ ነው። ገባችሁማ? እናንተ እኔን ማበረታታት ይኖርባችኋል። እህታችሁን እነሱ በውሸት በምን በምን እያሉ እኛን በቃ እኛ ደግሞ ውሸት ምናምን ስለማናውቀው ዝም ብለን ግልጽ ግልጿን እና የመዲዮም ቀው የምትናገረው ከዛ ተመልካችላትም መዋሸት ደግሞ አልችልም እኔ ግልጿን መናገር ነው ያለብን። ስለዚህ ለምን እራስ በራሳችን አናድግም ነው ምለው። እናንተ የምትፈልጉት የውሸታም በውሸት የታጠረ ዩቱበር ዩቱብ ነው የምፈልጉት። እኛ ደግሞ እንደዚህ አይነቱ ጋር ደግሞ አላወቅንበትም ነው የምላችሁ። ከባይቢና ታዲያ ምን ይብጀን ምን ይብቃል? እውነት የንጎ ነው ምን ይብቃ እንላችኋለኝ። እና ስለዚህ ላይክ እና ሸር እያረጋችሁ ከኔ የምታችሁ ነኝ። አበረታቱኝ፣ ወዶቼ ማለት ነው። ላይክ እያደረጋችሁ እኔንም አበረታቶኝ ሸር እያደረጋችሁ ላይክ፣ በምንዲሚባለው ሰብስክራይብ እያደረጋችሁ እኔንም አበረታቶ አሳድጉኝ። ለራሳችሁ ብቻ ትዲቁላለውኝ፣ እወዳችኋለውኝ እና አብረን እንደግ እነሱ በውሸት ገባችሁ? በውሸት ነው ሁሉ ነገር ማለት ነው። ገባችሁ? ሁሉም ውሸት ነው በቃ። እኛ ግን ሞኞቹ እንጨነቃለን። ገባችሁ? እና ላይክ እና ሸር እያረጋችሁ አበረታቱ ወይ የምወዳችሁ የማከብራችሁ ሀባይቦቼ እንወዳችኋለሁ፣ አከብራችኋለ እና ላይ ካርቡ ፌመስ ፌመስ ፌመስ ብላ አትከተሉ። እኛንም ደግሞ አበረታቱና ሰምታችኋል። እኛንም አበረታቱ እንላለን። እንወዲያችኋለን እናከብራችኋለን። ባይ ይመቻችሁ። ሮጣ ሞልዲያ እንግዲህ ሁለት ልጅ በዛ በዛ እየተጫወቱ የሚመጡ ያድርጋቸው እንላለን ማለት ነው። ስለዚህ ይሄ ተጣልተዋል የሚባለው ውሸት ነው እንጂ እውነት አይደለም ዛሬ ግን ሄርሚላዬ እኔ ቆንጆ አንጨረጭርሽልኝ አብርሽን ጨርቁን እስከሚጥል ማለት ነው ወረገኝ ጨርቁን እስከሚጥል ስለዚህ በጣም እናመሰግናል ሂጅበት ወይ ታባቹ ማንከማና ሀገሬ ሰው ስለዚህ ፏፏ እያላችሁ ብያለሁ። እወዳችኋለሁ፣ አከብራችኋለሁ፣ ይመቻችሁ። ባይ ባይ ብያለሁ።